የአሜሪካ ዲቪ ሎተሪ ዲቨርሲቲ ቪሳ 2026 አሸናፊዎች ቅዳሜ ሚያዝያ 25 2017 ዓመተ ምሕረት ይፋ ይደረጋሉ። ለዲቪ ዲቨርሲቲ ቪሳ 2026 ማመልከቻ የሞሉ በዲቪ ፕሮግራም ነጥብ ስቴት ነጥብ ጋብ ብቻ የማረጋገጫ ቁጥራቸውን በማስገባት ውጤቱን ወይም ማሸነፋ ለማሸነፋቸውን መመልከት ይችላሉ። ኤንቢ የማረጋገጫ ቁጥር ማመልከቻው ሲሞላይ የተሰጠ ነው። ይህ ቁጥር የጠፋበት ፈርጎት ኮንፈርሜሽን ናምበር በማለት አስፈላጊ መረጃ በመሙላት በኢሜል አዲስ ቁጥር ማግኘት ይቻላል። ለ2026 የፊስካል ዓመት እስከ 55000 የሚደርስ የዳይቨርሲቲ ቪዛ ዲቪ ተዘጋጅቷል። ይህ ቁጥር ብቁ የሆኑ ሀገራትን ሁሉ የሚጠቃልል ሲሆን ሀሽ ኢትዮጵያም አንዷ ናት። የዲቪ ሎተሪ መውጫ መድረሱን ተከትሎ የዲቪ ዲቪ ሎተሪ ያሸንፋችኋል ከአሜሪካ ኤምባሲ ነው ምንደውለው ይህን ኢሜይል ቴክስት የምንልከው በማለት የሚያጭበረብሩ አካላት ስለሚኖሩ አመልካቾች ሊጠነቀቁ ይገባል። አንድ አመልካች ዲቪ 2026 ደርሶት እንደሆነና እንዳልሆነ ማወቅ የሚችልበት ብቸኛው መንገድ ከላይ የተጠቀሰው ድረገጽ ብቻ ነው። አሜሪካ በየዓመቱ ከአፍሪካ ኢትዮጵያ ጨምሮ፣ እስያ አውሮፓ፣ ሰሜን አሜሪካ፣ ደቡብ አሜሪካ እና አውስትራሊያ 55 ሺህ ሰዎችን በዲቪ ዲቪ ሎተሪ ወደ ሀገሯ ታስገባለች። የዲቪ ሎተሪ ካሸነፍክ በኋላ መውሰድ ያለብህ የመጀመሪያ እርምጃ ዲኤስ 260 በመጠቀም ለስደተኛ ቪዛ ማመልከት ነው። ቅጽ ዲኤስ 260ን ለመሙላት የሚከተሉትን ደረጃዎች መከተል ያስፈልገታል። ደረጃ አንድ ሙሉ ቅጽ ዲኤስ 260 የስደተኛ ቪዛ ማመልከቻ ቅጽ፣ የልደት የምስክር ወረቀት፣ የፍርድ ቤት እና የእስር ቤት መዝገቦች አስፈላጊ ከሆነ፣ ወታደራዊ መዝገቦች የሚመለከተው ከሆነ፣ የፖሊስ የምስክር ወረቀቶች፣ የሚሰራ የፓስፖርት ባዮዳታ ገጽ ቅጂ። የስደተኛ ቪዛ ማመልከቻውን ካስገቡ በኋላ ባገኙት መመሪያ መሰረት እነዚህን ሰነዶች ይልካሉ። በዩኤስ ኤምባሲ ወይም በቆንስላ ጽቤት የቪዛ ቃለ መጠይቅዎ ላይ የእነዚህን ሰነዶች ኦሪጅናል ከማንኛውም ትርጉሞች ጋር ማምጣት ያስፈልግዎታል። ሌሎቹን ወሳኝ የዲቪ መረጃዎች በክፍል ሁለት እንመለስበታለን። መልካም ዕድል።